አዋጁ ከወጣ በኋላ የጊዜ ገደቡ ነው እንደምታየው አንተም እንደገለጽ ከመጀመሪያ ላይ ከፍተኛ አፒር ሶስት እስከ ሜይስ ሁለት ማለት አንድ ወር ነው። በአንድ ወር ውስጥ እንዴት ነው የሚደረገው ነው ጥያቄው። በአንድ ወር ውስጥ ሆቴል አለ፣ ሱቅ አለ። እኔ የምነግርህ እኔ ለምሳሌ ሰላሳ ሁለት ዓመት ጅቡቲ ኖር ያለሁ ጅቡቲ ውስጥ አስተምሬ ጅቡቲ ውስጥ የተመረቁ ልጆች አሉ። ሌሎችም ጓደኞች እንደዚሁ፣ ሌሎችም ሴቶች እንደዚሁ። እነዚህ አሁን ገና ደግሞ የሚያስተምሩ አሉ። በሰው ወረቀት አባት ወረቀት የለው፣ ልጆቹን ግን በጎረቤት ባለ ደግነት በእኔ ስም ልጆቹን አረጋለሁ አስተምር ብሎ እሱ እየሰራ ቤት ኪራይ፣ መሽሩፍ ኑሯቸውን ይችላል። ይሄ አባት ከወጣ እነዚህ ልጆች ማነው የሚያስተዳድራቸው? ማነው ቤት ኪራይ የሚከፍለው? ማነው መብራት የሚከፍለው? ዜጋው በወረቀት ነው የተባበረ፣ አባት ግን ወረቀት የለውም። ይሄን አሁን ይሄን ለማውጣትና ለማሰብ አባት ወይም እናት ወረቀት ለማስተካከል እንኳ የጊዜ ቀጠሮ ይጨመርልን የሚል ሐሳብ የምናቀርበው ይሄ ነው በተጨማሪ ምልህ ነገር ምንድነው የተሰጠን ያን ዶር ጊዜ በጣም አጭር በሶስት ሲወጡ ለምሳሌ ደሞዛቸውን እንኳን ለመክፈል ታሪክ 10 ታሪክ 15 ነው ደሞዝ የሚሰጠው 10 ደስ የቤ ሰራተኞች አሁን የቤ ሰራተኛ ከ ሺህ በላይ የቤ ሰራተኛ አለ ከተባለ እንዴት ነው ደሞዟን ጥላ ነው የምትወጣው። ዘበኞች አሉ፣ ዘበኞች ደሞዛቸውን ጥለው ይውጡ? ይሄ ሁሉ ግንዛቤ ውስጥ መግባት አለበት። እኛና የኢትዮጵያ ህዝብና የጅቡቲ መንግስት ሁለት መንግስቶች ናቸው እንጂ በአኗኗር ደረጃ ላይ እኛ ጅቡቲ አሁን እንደ ሀገራችን ነው የሚሰማን። በቃ ኢትዮጵያ እንደሆነ ያህል ነው የሚሰማኝ ነው አሁን ጅቡቲ ስኖር ከሰላሙ ከሁሉም ነገር ማህበረሰቡ ካለው ግንዛቤ መንግስት ያወጣውን ነገር እናከብራለን። በዚህ አጋጣሚ የጅቡቲ መንግስት ሉዓላዊ መንግስት ነው፣ ያወጣውን ህግ እናከብራለን። ግን አሁን እኛ የምንፈልገው ምንድን ምንድነው? ባካችሁ ተጽዕኖ ፈጣሪዎች በኢትዮጵያ ኤምባሲ የዲያስፖራ ክፍሉ የራሱን ጥረት እያደረገ ነው፣ ጠይቋል። አሁንም አንድ ደብዳቤ ለቋል፣ ጠይቀናል። ግን ለሌሎችም ዜጎች የሚደረገው ነው የምናደርገው፣ ለእናንተ የተለየ አናደርግም የሚል መልስ ነው የተሰጠው። ክቡር የተከበረው አቶ ብርሃኑ ጸጋዬ ከመልቀቃቸው በፊት እስከ ፕሬዚዳንቱ እስማኤል ኡመር ጌሌ ጋር የሽኝት እንትን ሲያደርጉ ይህን ሁሉ አንስተዋል። ዜጎች በሰላም እንዲወጡ ምንም ነገር እንዳያጋጥማቸው አደራ ሰጥተው ነው የወጡት። በደብዳቤው ላይ የሚገለጸው ጥሩ ነገር አድርገዋል። ግን አሁን የጊዜ ቀጠሮ፣ ይህ የጊዜ ቀጠሮ እኔ ልማጸን የምፈልገው ምንድን ነው፣ ይህ የጊዜ ቀጠሮ ተጨምሮ አላስፈላጊ ሰዎች አይደለም እና እነሱ የስራ ወረቀት ሰው ሆኖ አላስፈላጊ የለምና ግን የስራ ወረቀት የስራ ፍቃድ፣ ወይም የመኖሪያ ፈቃድ የላቸው ሰዎች እንዲወጡ ከተደረገ በቂ የጊዜ ገደብ ተገድቦታል።